መኖ ከ6100 ብር ወደ 6800 ብር በጣም ዝቅተኛ የሚባሉ 6800 ብር ነው። 6800 ብር ገብቶ በኩንታል ማለት ነው። እስከ 700 ብር ያክል ጭማሪ አድርጓል። እንቁላልን በተመለከተ ደግሞ ከ19 ብር ከ50 ሲሸጥ ከነበረበት በ3 ብር ቀንሶ 16 ብር ከ50 ሳንቲም እየተሸጠ ነው ያለው። ስለዚህ ዶሮ እርባታ ላይ በጣም ከባድ የሚባሉ ለውጦች እየታየ ነው ያለው። በእርግጥ ዶሮ አርቢው እንደዚህም ሸጦ በዚህ መኖ ውድነት ያዋጣዋል ወይ የሚለውን ትንሽ ዶሮዎቻችን ላይ ግምገማ እናደርጋለን። በተወሰነ መልኩ አንዳንድ ምሳሌዎችን እየሰጠውኝ ስራው ላይ ያስኬዳ ላይ ያስኬድም የሚለውን ነገር ለእናንተ ግልጽ እንዲሆንላችሁ ያላችሁም ካላችሁ ራሳችሁም የምፈትሹበት ይሆናል። ይህን ቪዲዮ ብትመለከቱት ብዬ ጋብዛችኋለሁኝ። ትንሽ ሊያነቃችሁም የሚችሉ አንዳንድ ሀሳቦችን እሰጣችኋለሁኝ። በተለየ እይታም ደግሞ የምታዩበትን እንዲሁም ደግሞ ካልኩሌሽን አሰራራችንም ደግሞ በዛው ልክ ደግሞ ብታረጉት ወይም ደግሞ ኢቫሉዌት ስናደርጋቸው፣ ስንገመግማቸው፣ ዶሮቻችንን ምን ደረጃ ላይ ናቸው የሚለውን ምናልባት ይሄ ቪዲዮ በጣም ተመችቶናል፣ ጠቅሞናል ካላችሁ ዶሮቻችንን እንዴት ኢቫሉዌት እናደርጋቸዋለን፣ ወደ ሰባት የሚሆኑ ፎርሙላዎች አሏቸውና እነዚህን ፎርሙላዎች እንግዲህ እያየን ዶሮቻችን ላይ እያስገባን ውጤቶችን እንገመግማል። የወደፊቱንም መተንበይ ትችላላችሁ። አሁን ምን ላይ ደረጃ ላይ ነኝ ያለውትን የሚለውን በግልጽ ታያችኋላችሁ ማለት ነው። ነገር ግን ዛሬ የምንመለከተው በዋናነት እነዚህ ሁለቱን ጉዳዮች ነው። በእርግጥም አንድ እንቁላል ምን ያክል መኖስ ይፈጃል በሁለት አይነት መንገድ ሰርተን የምናየው ብዙዎች እንግዲህ የሚሰሩበት መንገድ ትንሽ ኋላ ቀር ነው ብዬ አስባለሁ ወይም ደግሞ ትክክለኛ ያለንበትን ወይም ደግሞ አንድ እንቁላል ምን ያክል ኮስት ያደርገናል የሚለውን ትክክለኛ ትክክለኛ ወጪዋን ለማግኘት ብዙ ሰዎች ሲቸገሩማ ያለው የሚሰሩበት መንገድም ትንሽ ደግሞ መሻሻል አለበትን ብዬ ስለማስብ ዛሬ እሱን እንመለከታለን። አንድ እንቁላል ምን ያክል ኮስት ያደርገናል በትክክል ለመኖ ብቻ ነው ግን የምንመለከተው ሌሎች ሌሎች ጉዳዮችን ከተጨመረ ይሄ ቪዲዮ እንግዲህ ወደ 20 30 ደቂቃ ሊጠጋ ነው። ምናልባት ግን እንዳልኳችሁ ዶሮቻችንም ወይም ደግሞ አጠቃላይ እጃችን ላይ ያሉት ዶሮች አንድ ሺም ቢሆኑ፣ አስር ሺም፣ አምስት ሺም፣ ሶስት ሺም ቢሆኑ እንዴት ኢቫሉዌት እናደርጋቸዋለን? ያለባቸው አሁን ፐርፎርም እያረጉበት ያለበት አቅማቸው ምን ያክል ነው? አዋጭስ ነው ወይ? ለወደፊትስ ምን ይጠበቃል? ምን ማሻሻል አለብኝ? የሚሉትን ከተለያየ አንግል የምታዩበትን አይነት ፎርሙላዎችን ወደ እናንተ አቅርቤ ፎርሙላዎቹን መናገር ብቻ ሳይሆን እንዴት ይሰራልስ የሚለውን አብረን እንመለከታለን ማለት ነው። ስለዚህ ዛሬ መኖ ጨምሮ እንቁላል ቀንሶ ያዋጣል ወይ የሚለውን እንመለከታለን። ብዙ ሰዎችም ከሚጠይቁኝ ሀሳቦች ውስጥ ዶሮ እርባታ ላይ አሁን ላይ እንዴት ነው የሚለውን እንግዲህ፣ ብዙም የመኖ መጨመር ሲነሳ አላየውም በአሁኑ ሲነሳ ሳይሆን ሲወራበት አላየውም ሰዎች ሲቀባበሉት አላየውም ለዛ ነው ምናልባት ትንሽ ዝም ስላለ በተለይ የዚህ ቻናል ተከታታይ ከሆናችሁ እንድታውቁትም ከሚል አንጻር ነው ለወደፊቱ ምገቡ ካላችሁ አሁንም ያላችሁ ካላችሁ እንግዲህ ስገዙ ታቁታላችሁ እያስባለውኝ ግን የመኖ ጭማሪ አለ በትንሹ ከ700 እስከ 800 ብር በኩንታል ጭማሪ አለ እንቁላል ቀንሷል እንደምታውቁት እና አሁን ባለበት ሁኔታ ያዋጣል አያዋጣም የሚለውንም እናነሳለን አንድ ዶሮ አምስት መቶ ዶሮችን ቢያስገባስ ምን ያክል ነው እጁ ላይ የሚቀረው? ምን ያክል ፐርሰንት የሚሆነው ነው? ከጠቅላላ ሽያጭ ደግሞ ለመኖ የሚያወጣው አሁን መኖ ነው እንግዲህ ትኩረታችን። ለመኖ እንቁላልና መኖ ላይ ትኩረት አድርገን የተለያዩ መረጃዎች እንሰጣችኋለሁኝ ዛሬ። የቤት ኪራይ፣ የውሃ፣ የማብራት፣ የመድኃኒት፣ የመኖ፣ የትራንስፖርት፣ ደሞዝን የሰራተኛ ደሞዝን ሳይጨምር ለመኖ ብቻ ምን ያክል ፐርሰንት ያወጣል? ወይም ደግሞ በገንዘብ ቀይረው እና ለአምስት መቶ ዶሮ ምሳሌ ወስደን እንመለከታለን ማለት ነው። ከዚህ በተጨማሪ ከዚህ በተጨማሪ ምናልባት የእናንተን የ የፕሮፊት መጠን ወይም ደግሞ በቀን የምታገኙትን በወር የምታገኙትን የተጣራ ኔት ፕሮፊት እጃችሁ ላይ የሚደርሰው ለመጨመር ሁለት ነጥቦችን አነሳላችኋለሁ፣ አይደለም፣ አራት ነጥቦችን አነሳላችኋለሁ። ጨዋታ ቀያር የሚባሉ ናቸው። ግን እንመለከታችኋለን እነሱንም። ስለዚህ ይህን ቪዲዮ እንግዲህ እንድታዩት ጋበዝኳችሁ። ወደ መረጃው ከመግባቴ በፊት ግን የዚህ ቻናል ቤተሰቦች ትንሽ እንድትነቃቁልኝ እንፈልጋለሁኝ። አንድ ሰብስክራይብ በማድረግ ላይክ፣ እንዲሁም ደግሞ ኮመንትም ጻፉልኝና እንወያይባቸው። ወደ መጣውበት ሀሳብ ልመለስላችሁ። አንድ ኩንታል መኖ ከ6100 ብር ወደ 6800 ብር ገብቷል የሚል መረጃ ለማስተላለፍ ነው። የ700 ብር ጭማሪ በ100 ኪሎ ላይ አለ። ሁለተኛ ደግሞ እንቁላል ከ19 ብር ከ50 19 ከ19 ብር ከ50 ወደ ታች ወርዶ 16 ብር ከ50 የዛሬ ገበያ ነው። ስለዚህ የሶስት ብር ቅናሽ ደግሞ ታይቷል። መኖ ጨምሯል፣ በተቃራኒ ደግሞ ሽያጫችን ቀንሷል ማለት ነው። ያዋጣል ወይ የሚለውን እንመልከት። እንግዲህ አንድ ዶሮ አርቢ በወር ለ500 ዶሮዎች ብቻ ለመኖ 122400 ብር ያክል ያወጣል። 122400 ብር ብቻ ያክል ያወጣል ብቻ አይባልም። ሽያጫችን ስንት ተደርጎ ነው ይሄን ያክል መኖ የሚያወጣው? ምን ያክል ብር ሸጦ ነው የሚለውን ደግሞ አማካይ ልንገራችሁ። በጣም ሰነፍ ዶሮ አርቢን አይመለከትም። ጎበዝ ዶሮ አርቢን አይመለከትም። በቃ መካከለኛ የምንለው ዶሮ አርቢ ያላል። በቃ ጎበዝም ሰነፍም ያልሆነ ስራውን አያቅምም አይባልም ያውቃልም አይባልም። መካከለኛ ደረጃ ያለን ዶሮ አርቢ ስንመለከት እስከ 198000 ብር ሽያጭ አድርጎ 122198000 ብር ወጪ ሽያጭ አድርጎ 122400 ብር ያክል ደግሞ ለመኖ ብቻ ወጪ አድርጓል። ይሄ ማለት 75.6% ያክሉ ለመኖ ወጪ አድርጓል ማለት ነው። ከሸጠው እንቁላል ላይ ከሸጠው እንቁላል ላይ ወደ 12ሺህ ገደማ እንቁላል ነው የሸጠው። ከዚህ እንቁላል ላይ ጠቅላላ ከሸጠው እጁ ላይ ከገባው ገንዘብ ላይ 75 75.6% ያክል ቀጥታ ኪሱ እንኳን ሳያስገባ ቀጥታ መኖን ያስገባበት እንደማለት ነው። እጁ ላይ የሚቀመጥም አይደለም ለወረ የሚበቃውን አይነት መኖ የገዛበት ይሆናል ወይም ይገዛበት ይሆናል ማለት ነው። ይሄንን ስላችሁ ግን አሁን የመኖን ብቻ ነው የነገርኳችሁ እንጂ ከዚህ ቀደም እንግዲህ ነገራችኋለሁኝ ሰባ ሁለት ሰባ ሶስት ድረስ ሰርተናል። በኩንታሉ በኩንታል የምትገዙበት ዋጋ እየጨመረ በሄደ ቁጥር ለመኖ የምታወጡት ደግሞ ከጠቅላላ ሽያጫችሁ ላይ እየጨመረ ፐርሰንቱ ከፍ ከፍ እያለ ነው የሚመጣው ማለት ነው። ስለዚህ የቤት ኪራይ፣ የውሃ፣ የማብራት፣ የመድኃኒት፣ የመኖ፣ የትራንስፖርት፣ የደሞዝ፣ የክትባት ልዩ ልዩ ወጪዎችን ድንገተኛ ወጪዎችን የመኖ መኖ የሚጓጓዝበትን መኖ ጫኝ የሚያወርድበትን፣ ይሄ ሁሉ ነገር አልተቀነሰም። ይሄ ሁሉ ነገር ሳይቀነስ ነው ወደ 75.6 ፐርሰንት ያክል ያወጣል ወይም ደግሞ ለመኖ ወጪ ያደርጋል ብዬ የነገርኳችሁ ማለት ነው። ቀጥታ ግን ወደ እንቁላላችን ደግሞ እንምጣና ኖርማሊ አሁን ባልኳችሁ ሂሳብ ብትሰሩት እንቁላል ስምንት ብር ከአስራ ስድስት ሳንቲም ያክል ነው ፈጅ የሚባለው ሂሳቡ እንደዛ ነው የምታገኙት። ነገር ግን አምስት መቶ ዶሮ አስገብታችሁ አራት መቶ እንቁላል በቀን ሰብስባችሁ አስራ ሁለት ሺህ እንቁላል ታገኛላችሁ ብለን ብንሰራ ሂሳብ አስራ ሁለት ሺህ እንቁላል በወሩ ይገኛል ብለን ብንሰራ ይሄ ማለት ጠቅላላ አንዱ እንቁላል ይፈጅብናል ብለን የምናስቀምጠው አስር ብር ከሀያ ሳንቲም ነው። ልዩነቱን እዩት። ወደ ሁለት ብር ከምናምን ወደ ሁለት ብር ከአራት ሳንቲም አካባቢ ልዩነት ይኖረዋል። ቅድም ያነሳ ነው ስምንት ብር ከአስራ ስድስት ሳንቲም ነው፣ በግርድፉ ስንሰራው ማለት ነው። ነገር ግን እያንዳንዱን ስንሰራ ደግሞ ወደ አስር ብር ከሀያ ሳንቲም ገደማ አንድ እንቁላል ይፈጅባችኋል። እንቁላሉን ቅድም የሸጣችሁት አስራ ስድስት ብር ከሀምሳ ነው። ዛሬ ላይ ብትሸጡ ከፋርም መጥተው የሚረከቧችሁ ሂሳብ አስራ ስድስት ብር ከሀምሳ ነው። አስር ብር ከሀያ ሳንቲም ደግሞ እናንተ ወጪ ያለባችሁ የምን ብቻ ነው ያልነው? ወጪ ያለባችሁ ስንል የምን ነው ብቻ በነገራችን ላይ አንድ ዶሮ አርቢ አምስት መቶ ዶሮዎችን አስገብቶ አራት መቶ እንቁላል በቀን ቢያገኝ ያ ማለት መቶ ዶሮዎች እየጣሉ አይደለም ማለት ግን እየበሉ እየጠጡ እየኖሩ ነው ያሉት ወጪ እየተጋሩ ነው ያሉት ስለዚህ እነዚህ መቶዎች መቶዎቹ ዶሮዎች ማን ላይ ይካካሳሉ ብለን እናስባለን እነዛ እየጣሉ ባሉት ይካካሳል በአራት መቶ እንቁላል ላይ ይካካሳል ማለት ስለዚህ አንድ ዶሮ አንድ እንቁላል በ26ም በ28ም ይሁን በ24 ሰዓት ውስጥ ጣለች ብንል እቺ ዶሮ የበላችው አንድን እንቁላል ለማምረት 150 ግራም ነው ማለት ነው። ባትበላም ባትበላም በልታለች እያልኩ አይደለም፣ ግን ጠቅላላ ፍጆታዋ 120 ግራም ነው፣ 150 ግራም ይደርሳል። የማንን ከቨር ስታደርግ የነዛ መቶ ዶሮዎች የማይጥሉት ዶሮዎች ወደሚጥሉ ሲካካስ ማለት ነው። ለምን? እንቁላል በምናገኘው ነው አለም እንቁላል ሸጠን ነው። የቀሩትንም መቶ ዶሮዎች ምን መግባቸው? ስለዚህ ከዚህ ጋር ተያይዞ መቶ ዶሮዎቹ እነዛ አራት መቶ እንቁላሎች ላይ አራት መቶ እንቁላል በሚጥሉት ላይ ይደረቡና መቶ ሀያ ግራም ሂሳብ ሰርተን በቀን ስልሳ ኪሎ ስንሰጥ የነበርነውን መቶ ሀምሳ ግራም ይሆናል ማለት ነው። ለምን? ምንም ጥቅም የላቸውም። አንፕሮዳክቲቭ፣ ፕሮዳክቲቭ የሆኑ ዶሮዎች ወይም ደግሞ ስለ ኩሊን ሲስተም በኋላ ላይ ነግራችኋለሁኝ። እንዴት ዶሮቻችንን እንለያቸዋለን፣ ምን አይነት መስፈርቶችን ተከትለን የሚለውን የተወሰነ ነገሮችን ጠቅስላችኋለሁኝ። ከዚህ ቀደም አንዱ ለቪዲዮ ይሰራው ይመስለኛል እዛ ላይ ገብታችሁም ደግሞ በደንብ ጥሩ ማብራሪያ ታገኙበታላችሁ። ስለዚህ 500 ዶሮዎች በቀን 120 ግራም ቢመገቡ በቀን 400 እንቁላል ብትሰበስቡ 150 ግራም በቀን አንድ ዶሮ እየበላች ነው እንደማለት ወይም ደግሞ በአጠቃላይ 60 ኪሎ ማለት ወደ 60 ሺህ ግራም ማለት 400 እንቁላል ብታካፍሉት እያንዳንዱ እንቁላል እንቁላል ለመሆኑ 150 ግራም ኢንቨስት ተደርጎበታል ማለት ነው። ዶሮቻችን በቀን ኮንሱም የሚያረጉት የፊድ ኢንቴክ መጠናቸው 150 ግራም ይደርሳል ማለት ነው። እኛ 120 ግራም፣ ስለዚህ ወደ 10 ብር ከ20 ሳንቲም ገደማ ደርሶባቸዋል ማለት ነው ወጫችሁ። እዚህ ጋር እንደ ማጠቃለያ ስንመለከተው ስራውን ለመቀጠል ወይም ደግሞ እጃችሁ ላይ ኦልሞስት ወደ 75600 ብር አካባቢ ቀርቷችኋል 500 ዶሮ ያላችሁ ካላችሁ 75500 ብር እጃችሁ ላይ ቀርቷል። ሰራተኛ 6000 ብር ትከፍላላችሁ። ከዚህ በተጨማሪ ደግሞ የቤት ኪራይ 1500 ትከፍላላችሁ። ከ40000 እና 50000 ብር በላይ እጃችሁ ላይ ይቀራል ብዬ አላስብም። ያው ዝም ብለን ከላይ ከላይ ስንመለከተው ማለት ነው። ስራው ላይ ለመቀጠል ምን ማድረግ አለባችሁ? እንቁላል አይደለም 16 ብር፣ 13 ብር እና 12 ብር እንቁላል ቢገባ መሰረታዊ የሚባሉ ችግሮች አሉ። በመጀመሪያ ደረጃ መታገስን እንመልከት። መታገስ ማለት እንቁላል 21 ብር ሲሸጥ ዝም ብላችኋል። አሁንም 16 ብር እንቁላል ሲሸጥ ዝም ብላችሁ ስራችሁ መቀጠል ይኖርባችኋል። እኔ አርቢ ላይ በጣም ቅሬታ ያለኝ ነገር ምንድን ነው? እንቁላል 21 ብር ሲገባ ህብረተሰቡ ተጎዳብኝ ብሎ የቀነሰ የለም። እንቁላል 16 ብር ሲገባ ሰዎች ስራውን ለመልቀቅ ስራውን በጣም በቃ ተጎድቻለሁ፣ በጣም ከሰር ያለው የሚሉበት አይነት ቅልጥፍናቸው በጣም የሚያስገርመኝ ነው። ምናልባት ትኖራላችሁ። እዚህ ውስጥም እያያችሁ ያላችሁ ማለት እንቁላል በጣም በከፍተኛ ዋጋ ሲሸጥ ቶሎ ቶሎ እሸጣችሁ ገንዘባችሁን ኪሳችሁ ከታችኋል። አሁን ደግሞ የምትፈተኑበት ጊዜ ነው። ፍላክቸሬት ያደርጋል ይታወቃል፣ አይደለም አምናችሁበት ነው ወደ ቢዝነሱ የገባችሁት። ስለዚህ ይጨምራል፣ ይቀንሳል፣ ይጨምራል፣ ይቀንሳል። ያኔ ጨምሮ የሰራችሁት አሁን ደግሞ ቀንሷል። ስለዚህ እዚህ ጋር መታገስ ያስፈልጋል፣ እቺ ወቅት ማለፍ ያስፈልጋል። ካልሆነ ግን ሲጨምር ዝም እያላችሁ ሲቀንስ ደግሞ ከስራው ልውጣ ልውጣ ወይም ምሬት ወይም ደግሞ ማግሮም ነገሮች የሚኖሩ ከሆነ ትንሽ የሚያስቸግር ይመስለኛል። በተወሰነ መልኩ አንድ የኔ ደንበኛ አለ እና ምንድነው በጥሩ ሁኔታ የሆነ ወቅት ላይ ሰርቷል፣ ድምፁን አጥፍቷል። አሁን ደግሞ እንቁላል በሚቀናንስበት ሰዓት ዶሮቹም አንዳንድ ኬዞች ገብቶባቸው ማኔጅመንት ነገሮች ይታያሉ፣ ብዙ ችግሮችን ፈጥሮባቸዋል። ክትትል የላቸውም፣ ደካማ ነው። ዶሮቹ ለማውጣት ያስባል። ይህ ሰውዬ አሁን ሌላ ቦታ ላይ ጊዜ ሌላ ሌላ ቦታ ላይ አይታችሁ ብጠይቁት ይሄን ሰውዬ ዶሮ እርባታ ዶሮዎችማ ዶሮ ባለፈበት አላልፍም የሚል አይነት ሰው ነው የሚሆነው። ስለዚህ ከዚህ ጋር ተያይዞ እኛ ምን ሰርተን እኛ ምናውቀን መለስ ብለን ራሳችንን ብንገመግም በጣም የተሻለ ነው። መታገስ አንድ፣ ሁለተኛ መኖ ማምረትን ስል እውነት የምነግራችሁ ስልጠና ላይ ራሱ መኖ ማምረት መኖ ማምረት መኖ ማምረት በጣም ሰዎች በጉጉት በጣም በጥሩ በቃ በጣም ሰስፔንስ ሆነው ነው የሚጠብቁት። መኖ ቶፒክ ላይ እስክንገባ ድረስ በቃ ያቺን ርዕሷን አንስተን እስክንገባበት በጣም ሰዎች ይቸኩላሉ። ግን ርዕሱን ማንሳ ከጀመርኩበት ጊዜ ጀምሮ እስከ ጨረስ ድረስ ባለው ግን ሰዎች ሳያቸው በጣም ፊታቸው እየደበዘዘ እየደበዘዘ እየደበዘዘ ነው የሚመጣው። ይሄ ከምን አንጻር ነው እኛ ለመኖ ያለን አመለካከትና በተግባር ደግሞ የምንሰራው ትንሽ ስራና ማውራት ስለሚለያይ ማለት ነው። በነገራችን ላይ እኔ ሳስተምርም ስራ እንደሰራችሁ ሊታሰባችሁ ይችላል። ወይም ደግሞ ስራ በቃ እየሰራችሁት እንደሆነ አስዩም እንድታደርጉ ኢማጅ እንድታደርጉ አድርጌ እንትን ምረው። ስለዚህ ከዚህ ጋር ተያይዞ መኖ ብታመርቱ ወደ 12600 ብር ገደማ ትቀንሳላችሁ። በቃ ምንም ይቻላልም በሉ አይቻልምም በሉ ይሆንልኛል በሉ እውነት እንደዚህ ነው ወይ ሎ ኳሊቲ ነው ሃይ ኳሊቲ ነው በቃ የፈለጋችሁትን አይነት ስያሜ ይስጡት እንደፈለጋችሁ አስቡት ነገር ግን 12600 ብር ዘና ቀብረር ብላችሁ የምታተርፉት ነው ስትችሉ ስትሰሩት ማለት ነው እና ደግሞ አሁን ቅድም ሁለተኛው ችግር እንቁላል ምርት ቀንሶብን ነበረ ወደ መቶ ዶሮች አይጥሉም ብለናል ለምን አይጥሉም የሚለው ነገር ትፈቱበታላችሁ በዚህ በመኖ ነው ማለት ነው ለምን አይጥሉም ወደሚለው አይነት ትንተና ውስጥ ትገባላችሁ ማለት ነው ስለዚህ አንድ እነዚህ አንፕሮዳክቲቭ ናቸው ምርት እየሰጡን አይደሉም ብለን የለየናቸው ዶሮች ለምን የሚለው ጥያቄ ውስጥ ወደ ምርት እንዲገቡ ለእነሱ የተለየ አይነት መኖ የጎደላቸውን ንጥረ ነገር አይታችሁ ታሟለላችኋ። አላችሁ አለ ስልጠና ጋብዛችኋለሁኝ። መታችሁ እያንዳንዷ እንቁላል የምትጣለው እንቁላል ላይ በመኖ ውስጥ የሚገባ ጥሬ ዕቃ መብዛትና ማነስን አይተ ታውቅበታለ። ሌላ ምርምር አይፈልግም። እንቁላሉ ነው የሚነግርክ። ዶሮዎቹ ይነግሩካል። በኩሳቸው ታያለክ፣ ፊዚካላቸውን ታያለክ። የቫይታሚን እጥረት፣ የሚኔራል እጥረቶች። ከሚኔራል እጥረቶች ደግሞ ዝም ብለን እዚህ ጋር ማዕድን ብቻ ማለት ምን አይነት የማዕድን አይነቶች ናል? በጣም አስፈላጊዎቹ ናቸው። እንዴት ላግዛቸው? እንቁላልን እንዴት ላግዘው? በጣም ምናልባት አጋነን ካትበሉኝና የእንቁላል የመምጫ ሰዓቱን እንኳን ማሳጠር ይቻላል፣ በነገራችን ላይ ፕራክቲካል ነው ማሳያችሁ እኔ እንግዲህ ከሌጋ የሚሰራ ሰው ካልሆነ ለማመን ልትቸገሩ ትችላላችሁ ግን ቅድም እንዳልኳችሁ 28 ሰዓት 26 24 ሰዓት ምናምን ብያችኋለሁ ማሳጠር ይቻላል ይህን በተግባር ነው ማሳያችሁ የራሴ ኤክስፐርመንት ስለሆነ በደንብ አሳያችኋለሁ ስለዚህ መኖውን አምርቱ አምርቱ አምርቱ አምርቱ 12600 ብር ኳሊቲን ሰቅላችሁት ማለት ነው ኳሊቲ በቃ ሰቅላችሁት እስካሁን ስትገዙ የነበራችሁት መኖ አይደለም የምታመርቱት ራሱ በአይነቱ ራሱ ለየት ይላል እኔ ምንድን ነው ለራሴ ሁልጊዜ ጊዜ የምነግረው አይንሸት ስፔሻል እለዋለሁ። መኖ ሳየው በውስጤ ነው የምነግረው፣ አላወጣውም ድምጼ፣ በውስጤ አይንሸት ስፔሻል እለዋለሁ ሳየው መኖ። ውስጤ የሚሰማኝ ማለት ለምን፣ የትኛውም አይነት መኖ የኔን ከለሩ ነው የምላችሁ። እንግዲህ ኳሊቲ ነገሩ ተጠቅሞ ሰው የሚያውቀው ነው ታረጋግጣላችሁ። ነገር ግን አይነቱ ራሱ የተለየ ነው። ይሄንን ከግምት ውስጥ አስገቡልኝ። ሌላው ሌላው አያያዛችሁን አሻሽሉ፣ ዶሮ እርባታ ላይ አንድ ባለሙያ ብትጋ ብዙና ቢመጣ ችግር አውጣልኝ ብትሉ አንድ ሉክ ጽፎ ሊሄድ ይችላል። ማንኛውም ሰው ፋርም ላይ ማለት ነው። ለምን እኔ ባየሁበት አይነት መንገድ ነው የምሰራው። የኔ እይታና የሚመጣው ሰው እይታ የተለየ ነው። መሰረታችን ሳይንስ ከሆነ ሁለታችንም ግን ተስማምተን ረድቶ ሊሄድ ይችላል ማለት ነው። መሰረታችን ሳይንስ ከሆነ ማለት ነው። ለምን አንድ ነው፣ የተለያየ ነገር ሊያወራ አይችልም። በተወሰነ መልኩ ትንሽ ሊንሻፈፍ ምናምን ይችላል። ማስታረቅ ግን ይቻላል። ስለዚህ ከዚህ ጋር ተያይዞ እኔ አቃለውኝ እኔ እየሰራው ነው እኔ ፐርፌክት ነኝ ብሎ የሚያስብ ዶሮ አርቢ አለም ብዬም አላምንም። እስካሁን ገጥሞኝም አያውቅም። ያው ይገጥማል፣ በአንዳንድ ሁኔታዎች ይገጥማል። ነገር ግን ብዙ ያው ችግሮችን ስታየው አምኖ ያው ወደ ደግሞ ወደ ራሱ ስራ የሚመለስበት አይነት ሁኔታ አለ። ስለዚህ ከዚህ ጋር ተያይዞ እነዚህ ጉዳዮች መነሳት አለባቸው። ሌላው አንፕሮዳክቲቭ ዶሮዎችን ኩል አድርጓቸው ወይም ደግሞ ይለዩ ብያን የላችሁ ነበረ። ኢንዲቪጁዋል ኩሊንግ እና ማስኩሊንግ የምንላቸው አሉ። ኢንዲቪጁዋል ኩሊንግ ለወጣት ዶሮዎች፣ ማስኩሊንግ ደግሞ ጠቅልሎ ማውጣት። ተስፋ የላቸው የሚባሉ አይነት ዶሮዎች ታይተው ተገምግመው ተፈትሸው ያልፋሉ። ማያልፉት ደግሞ እንዲያልፉ ይደረጋል። እንዲያልፉ ማለት ስራ ይሰራባቸዋል። ያ ማለት ወደ እንቁላል ምርት ውስጥ እንዲገቡ የተለያዩ ስራዎችን የምንሰራ ነው የሚሆነው። ስለዚህ ከዚህ ጋር ተያይዞ ኢንዲቪጁዋል ኩሊንግ እና ማስኩሊንግን በተመለከተ ዶሮቻችንን ምን አይነታቸው ምን ሁኔታቸውን አይተን ነው ምንለያቸው? ማየት ያሉብንስ ምልክቶች ምንድናቸው? የሚለውን አንድ ቪዲዮ ሰርቻለሁ ከዚህ በፊት። ትንሽ ደቂቃው ስለሄደ እንዳትሰለችሁብኝ ዛሬ በዚሁ ላጠናቀው። ምናልባት ይህ ሀሳብ ከተመቻችሁ ላይክ በማድረግ መስማማታችሁን ትገልጹልኛላችሁ። ቀጣይ እንግዲህ ጥሩ ጥሩ መረጃዎችን ወደ እናንተ ይዤ መጣለሁ። የእንቁላልን ምርት ለመጨመር የሚረዱንን ደግሞ እኔ ተጠቅሜ ውጤት ያገኙባቸው ነገሮች ወደ እናንተ ሼር አድርጋችኋለሁ። ሰላም።